ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ አብረን የምንሰራው የፍየል ጥብስ ይሆናል። ለየት ባለ መልኩ ነው የምንሰራው እና የሚያስፈልጉን ግብዓቶች ስጋ ያስፈልገናል፣ ቂቤ ያስፈልገናል፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ የስጋ መጥበሻ ዳቦ፣ ሶያ ሶስ፣ ትንሽ ጊዜ ዘይት ቅቤ ስለማደርግበት እና ጨውና መከለሻ ኮረሪማ ያስፈልገናል። እንግዲህ ወደ ስራው ስንሄድ መጀመሪያ ዳቦይን ነው ማስተካከል። ዳቦይን በዚህ መልኩ ዛስ ሽንኩርቴን ሺሪ ሚሪ በሚባለው መልኩ ማድናችንን ነጭ ሽንኩርታችንንም ጨፍጨፍ ጨፍጨፍ አድርገን ያው ነጭ ሽንኩርቴን በዚህ መልኩ ካደረግኩ በኋላ እንዲያደርገን ካዘጋጀን በኋላ እሳታችንን እንድለኩሳለን። መጠሻው ትንሽ ከጋለ በኋላ የሚጨምረው ዘይት ነው። ቅቤ ስለማለት ነው የሚጨምረው ሶያ ሶስ ነው። ትንሽ ነው ያለኝ፣ ሶያ ሶስ በዚህ ላይ ወይን ካላችሁ ወይን መጨመር ትችላላችሁ። በጣም አሪፍ ነው የሚያደርገው እሱም። ከዛ ደግሞ የምጨምረው ቲማቲም ነው። ስጋ መጥበሻዬን አብሬ ጠብሰዋለሁ ለትንሽ ደቂቃ። ጨምራለሁ ጨምራለሁ አብሬ አበስለዋለሁ። እንደዚህ ትንሽ ትንሽ መረቅ ስለምፈልግ መረቅ ትንሽ ውሃ ጨምርበታለሁ እንደዚህ። ከዛ የሚጨምረው ጨው፣ ትንሽ ኮረሪማ፣ ትንሽ ይችን አውጣት አለው። ከዛ ቅቤ የሚጨምረው በዚህ መልኩ ቆንጆ ሆኖ ደርሷል ጥብሴ። እዛ ቃሪያዬን ጨምርና እንደዚህ የምጨምረው እዚህ ላይ ዳቦውን ነው በጣም ገልበጥ ገልበጥ ነው የማደርገው እንዳይቦካብኝ። Thank ጥብሴ በእንደዚህ አይነት መልኩ ቆንጆ ሆኖ ደርሷል። ሳህን ላይ አውጥቼ ላሳያችሁ። ያው ቤተሰቦቼ፣ ጥብሴ በእንደዚህ አይነት መልኩ ደርሷል ቆንጆ ሆኖ። ለየት ያለ ጥብስ ነው፣ በዳቦ የተሰራ በጣም ይጣፍጣል። ሰርታችሁ ቅመሱት በቤታችሁ ነው የሚለው በጣም ልዩ ነው እና ሰብስክራይብ፣ ሼር፣ ኮመንት እያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁ። እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸርን ሰንብት።